አንዲት እናት ልትከፍለው የምትችለው ታላቅ መስዋዕትነት ምን ድረስ ነው? የሰማይና የምድር ጌታ በቤተልሔም በከብቶች በረት የተወለደው ታምር መስራት ሲችል ለምን የሞት ፍርድን ሸሸ? ይህ የ2000 ዓመታት ጥያቄ ነው። ንጉሥ ሄሮድስ 144000 ንጹሃን ሕፃናትን በሰይፍ ያስፈጀበት ሰቆቃ እስከ ዛሬ ድረስ ልብን የሚሰብረውስ ለምንድን ነው? ያ የጭካኔ ቀን ለድንግል ማርያም የመራራ ስደት መጀመሪያ ነበር የማጠወልገው አበባ የተባለችው ቅድስት ድንግል ማርያም የሕይወት ፍሬ የሆነውን ልጇን ይዛ ለ3 ዓመት ተኩል በበረሃ ላይ ያሳለፈችው የመከራ መንገድ አድማጭ ሆኖ ተሰይሟል የሰማይ ንጉስ በእናቱ ቅፍት አቅፎ የሲናን በረሃ ሐሩር የሌሊቱን ብርድ ረሃብና ጥምን በፈቃዱ ተቀበለ ይህ ታላቅና ክቡር ስደት ከሄሮድስ ሰይፍ የተሰደደው አምላክ እናቱን ይዞ ያደረገው መራራ ጉዞ ነው። ከግብጽ አልፎ እስከ ኢትዮጵያ ምድር ድረስ የተዘረጋው የመከራ መንገድ ለአዳም ልጆች ሁሉ መዳረሻ በር የሆነው እንዴት ነው? ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጾመ ጽጌ ሥርዓት በክብር የሚዘከረው ይህንን ልብ የሚነካ የጽናት የትሕትናና የፍቅር ታሪክ ከጥንት ትውፊት ጋር አዋህደን እንቃኛለን የቤዛነትን የምሥጢር መጽሐፍ ገጾችን አብረን እንግለጥ ስንሎት ሚዲያችንን ሰብስክራይብ ማድረጎትን እንዳይዘነጉ በማስታወስ ጭምር ነው። የድንግል ማርያም መከራ የዓለም ሁሉ ቤዛ የሆነው ጌታችን ኢየሱስ ክርስቶስ የተወለደው በአንዲት ትንሽ ከተማ በቤተልሔም ነው። የሰማይ ሰራዊት በዝማሬ እያመሰገኑት፣ እረኞች በግርማ ሞገስ ተገርመው እየሰገዱለት፣ ከሩቅ ምስራቅ አገሮች የመጡ ጠቢባን ወርቅ ዕጣንና ከርቤ እያቀረቡለት በምስጋናና በይባቤ ተወለደ። ነገር ግን ይህ ብርሃን ለአንዳንዶች የደስታ ምንጭ ሲሆን፣ ለሌሎች ደግሞ የጨለማ ፍርሃት መጀመሪያ ነበር። በኢየሩሳሌም ዙፋኑ ላይ የተቀመጠው ንጉሥ ሄሮድስ በጭካኔውና በጥርጣሬው የሚታወቅ አዛውንት ነበር። በቤተልሔም ውስጥ የአይሁድ ንጉሥ መወለዱን ከሰማ በኋላ ልቡ በፍርሃትና በቅናት ታወከ። እንዲህም ብሎ አሰበ፣ አሁን ገና የተወለደ ሕፃን እንዴት የኔን ዙፋን ይሻማል? የኔ ንግሥናና ሥልጣን በጄ ነው። ይህንን ሥጋቴን ከሥሩ መንቀል አለብኝ ብሎ በቅናት ተነሳ። ሄሮድስ ከሰባ ሰገል የተሰወረበትን ጊዜ በመቁጠር በቤተልሔምና በአካባቢዋ ያሉትን ሁለት ዓመትና ከዚያ በታች የሆኑ ሕፃናቱን ሁሉ እንዲገድሉ ጭፍራዎቹን በጭካኔ አዘዘም። በዚያች ሌሊት የቤተልሔም ሰቆቃ በይፋ ጀመረ። የልጆቻቸውን ሥጋ ከሰይፍ ለመሰወር የሚሞክሩ እናቶች ዋይታ፣ የንጹሃን ሕፃናት ደም በጎዳናዎች ላይ መፍሰስ ጀመረ። ይህ በእውነት የጨለማ ዘመን መጀመሪያ ነበር። በዚህ የጨለማ ሰዓት ውስጥ እግዚአብሔር ግን የታመኑትን አይረሳም። አረጋዊው ቅዱስ ዮሴፍ ጻድቅና ደግሰው ነበር። በቤተልሔም ከተማ ከድንግል ማርያምና ከሕፃኑ ኢየሱስ ጋር ተኝቶ ሳለ ታላቅ ክብርና ብርሃን ያለው መልአክ በሕልም ተገለጠለት። የመልአኩ ድምጽም በግልጽና ባስቸኳይ እንዲህ ሲል አዘዘው ተነስ ሕፃኑንና እናቱን ይዘ ወደ ግብጽ ሽሽ። ንጉሥ ሄሮድስ ሕፃኑን ሊገለው ይፈልገዋልና፣ ይህ ሁሉ አደጋ እስኪያልፍ ድረስ በዚያ ተቀመጥ። እኔም ተመልሼ እስክነግርክ ድረስ እንዳትመለስ። ዮሴፍ በታላቅ ድንጋጤ ከእንቅልፉ ተነሳ። ልብሱ በላብ ረጥቧል። ይህ ቀላል ህልም ሳይሆን የአምላክ ቃል መሆኑን አውቋል። ወደ ማርያም ተመለከተ። በሰላም ተኝታ ነበር በቅፏ ያለው ሕፃንም በጣፋጭነት ተኝቷል። ነገር ግን በሕፃኑ ላይ የተደቀነው አደጋ ከዚህ የእንቅልፍ ሰላም በላይ ነበር። ዮሴፍ በፍጥነት ነገሮችን ማዘጋጀት ጀመረ። የጉዞ ስንቅ የሚሆን ትንሽ ዳቦ፣ ዘይትና ቀለል ያሉ ልብሶችን ሰበሰበ። ድንግል ማርያምም ከእንቅልፏ ስትነቃ በዮሴፍ ፊት ላይ ያለውን የጭንቀት ምልክቶች አየች። መላኩ ያዘዘውንም ነገር ስትሰማ የእናት ልቧ ተሰበረ። ውድ ልጇ ገና የሁለት ዓመት ሕፃን ነው። እርሱን ለማዳን ወደማታውቀው ወደ ምድረ በዳ መሸሽ አለባት። ማርያም ልቧ በጥልቅ ሐዘን ተሞልቶ ነበር። ልጇ አምላክ ሆኖ ሳለ የሰው ልጅ ክፋትና ጥላቻ ስደተኛ አደረገው። ሆኖም ለእግዚአብሔር የሚሳነው ነገር የለም የሚለውን ቃል በማሰብ ጽናትን አገኘች። በዚያች ሌሊት አራቱ ቅዱሳን ቤተሰቦች ማርያም፣ ኢየሱስ፣ ዮሴፍና አብራት የነበረችው ሰሎሜ ከሌሎች የእስራኤል ስደተኞች ጋር ሳይሆን በብቸኝነት በጨለማና በድንገት ተነሥተው የቤተልሔም በሮችን ለቀው ወጡም። ዮሴፍ የድንግል ማርያምንና የሕፃኑን ክብደት የሚሸከመውን አህያ መራ። ጉዟቸውም ወደ ደቡብ ወደ ግብጽ በረሃ ሆነ። የሕፃኑን ሕይወት ከሄሮድስ እጅ ለመታደግ ሌሊትና ቀን መጓዝ ነበረባቸው። የጉዞው አስቸጋሪነትና ብቸኝነት የሚገለጽበት ዘመን ነበር። ከይሁዳ ምድር ወጥተው ወደ ታላቁ የሲና በረሃ ሲገቡ ከፊታቸው ያለው ጉዞ በሰው ምናብ ሊሳል ከሚችለው በላይ አስቸጋሪ ሆኖ ተገኘ። ፀሐይ በምትወጣበት ጊዜ ምድሪቱ ወደ ትልቅ ምድጃነት ትለወጥ ነበር። አሸዋው ይንተገደጋል፣ የአየሩ ሙቀት ነፍስን ከስጋ ይለያል። ድንግል ማርያም ደካማ የሕፃን ስጋን በቅፏ ይዛ በበረሃው መካከል ስትራመድ፣ የላቧ ጠብታዎች አቧራማ በሆነው ልብሷ ላይ ይንጠባጠባሉ። ማርያም ግን የእርሱ እናትና ጠባቂ ስለሆነች ራሷን ችላ የልጇን ደህንነት ትጠብቅ ነበር። ዮሴፍ አረጋዊ ቢሆንም በታላቅ ብርታትና ድፍረት ቤተሰቡን እየመራ ከፊት ለፊቱ ያለውን የማይታወቅ መንገድ ይፈልግ ነበር። ምሽት ላይ ደግሞ ሁኔታው ይቀየራል። የብርዱ ኃይል አጥንትን ሰርስሮ የሚገባ ነበር። ማረፊያ የሚያጡበት ከአራዊትና ከዘራፊዎች የሚያመልጡበት አስፈሪም ጊዜ ነበር። ድንግል ማርያም ሕፃኑን ለማሞቅ ባላት ጥቂት ልብስ ትጠቀልለዋለች። ዮሴፍና ሰሎሜ በየተራ እሳት ያነዳሉም፣ ሕፃኑንም ከቅዝቃዜ ለመከላከል በአካላቸው ይጋርዱታል። ስንቃቸው ከጊዜ በኋላ አለቀ። በረሃው ምግብና ውሃ አይሰጥም። በየጊዜው የሚጠጣ ንጹሕ ውሃ ማግኘት ወይም ትንሽ ፍሬ ያለው ተክል ማግኘት እንደ ታላቅ ታምርም ይቆጠር ነበር። የዘመኑን መራራነት በማሰብ ማርያም በየዕለቱ ልጇን በረሃብና በችግር እንዳታጣ ወደ እግዚአብሔር ትለምንም፣ ትጮህም ታለቅስም ነበር። ይህ ሁሉ መከራ ግን ለከንቱ አልነበረም። እያንዳንዱ የእግር ጉዞ፣ እያንዳንዱ የረሃብና የጥም ስሜት የነቢያት ትንቢት ይፈጸም ዘንድ የተደረገ ነበር። በረሃውን ያለፉበት መንገድ ሁሉ በበረከት ተቀድሶ ጉዟቸው የአዳም ልጆች ስደት የሚክስ ሆነ። በጉዟቸው መካከል የደረሱባቸው ታላላቅ ታምራትም የስደቱን መከራ ያቀሉት ነበር። በየገቡበት የግብጽ ከተማና መንደሩ ውስጥ አብያተ ጣዖታት ይናዱ ነበር። ሰዎችም የሐሰት አማልክቶቻቸው ሲወድቁ አይተው የሕፃኑን አምላክነት ተገነዘቡ። ማርያም ልጇን ይዛ በድካም ስትወድቅ፣ አምላክነቱ ተገልጦ ካለት ላይ ውሃ አፍልቆ እናቴ ሆይ ጠጪ ይላታል። በረሃብ ጊዜም በረከትና ምግብ ይሰጣቸው ነበር። በዚህ የሦስት ዓመት ከስድስት ወር መራራ ስደት ማርያም እውነተኛዋ ስደተኛ ሆና ተገኘች። የመከራው ጥልቀት ከፍተኛ ቢሆንም ከልቧ የሚመነጨው የምስጋና ጸሎት ግን ለልጇ ያላትን ጥልቅ ፍቅርና በእግዚአብሔር ላይ ያላትን የማይናወጥ እምነት ያሳይም ነበር። በስደት ዘመናቸው በብዙ የግብፅ አካባቢዎች ዞሩ። ከማዕከላዊ ግብፅ እስከ ደቡባዊ ክፍሎች ድረስ በመንገዳቸው ሁሉ በቤተ ክርስቲያን ትውፊት የተዘገቡ ታላላቅ ክስተቶች ተፈጽመዋል። በአንድ ስፍራ እመቤታችን ቅድስት ድንግል ማርያም በደረቁና በሙቀት በተቃጠለው መሬት ላይ ተቀምጣ ስትጸልይ ድንገት በዚያ ስፍራ ሙቀት የሚከላከልና ጣፋጭ ፍሬ የሚሰጥ ዛፍ በቀለ። ዛፉም ቅርንጫፎቹን ሰዶ ከፀሐይ ሀሩር ከለከላቸው። ፍሬውንም ተመገቡ። ይህ ዛፍ የስደተኞች መጽናኛ በመሆን የጸጋ ምልክት ሆነ። በሌላ በኩል የመከራው ብዛት ማርያምን እንድታለቅስ ሲያደርጋት ነበር። ሰቆቃው ድንግል ተብሎ የሚጠራው የሐዘን ጸሎቷና ለቅሶዋ በነዚህ ቀናት የተነገረ ነው። በልጇ ላይ የመጣውን መከራ ያለምንም ጥፋት መሰደዱን፣ በገዛ አገሩ ሰላም ማጣቱን በማሰብ ልቧ በሐዘን ይደማ ነበር። ነገር ግን ዮሴፍና ሰሎሜ በጸሎትና በፍቅር አበረቷት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘንድ ባለው ጥንታዊና የጽና ትውፊት መሠረት ከግብፅ አልፈው ወደ ኢትዮጵያ ምድርም ገብተዋል ይህም የሆነው በጊዜው በኢትዮጵያ የነበሩት ሰዎች አምላክን የሚወዱና እንግዳ ተቀባይ በመሆናቸው ነው። ኢትዮጵያ በነቢያት አስቀድሞ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ የተተነበየላት ምድር ነበረች። እመቤታችንና ልጇ ኢትዮጵያ ሲደርሱ ልባቸው በደስታ ተሞላ። ሕዝቡ በአክብሮትና በፍቅር ተቀበላቸው። ይህች ምድር ለነሱ የእረፍት ስፍራ ሆነች። በሄዱበትም ስፍራ በሽተኞች ይፈወሱ ነበር። የጨለማ ኃይሎች ይሸሹ ነበር። በዚህም ኢትዮጵያ የእግዚአብሔር እናት መናሃሪያና የቅዱስ በረከት ምድር ተብላ ተሰየመች። በዚህም ኢትዮጵያ የእግዚአብሔር እናት መናሃሪያና የቅዱስ በረከት ምድር ተብላ ተሰየመች። የስደቱ ጊዜ ሲያልቅ የጭካኙ ንጉሥ የሄሮድስ የክፋት ዘመንም አከተመ። ሄሮድስ በጭካኔውና በክፋቱ የተነሳ በታላቅ መሪ ህመም ተመቶ ሞተ። ነፍሱ ስታልፍ የሰዎች ለቅሶ ሳይሆን የደስታ ጩኸትና እልልታ ነው የተሰማው። የንጉስ ሄሮድስ የክፋት አገዛዝም ተቋረጠ። ከዚህም በኋላ የጌታ መልአክ በግብጽ ለነበረው ለቅዱስ ዮሴፍ ለሁለተኛ ጊዜ ተገለጠለትና ተነስ፣ ህፃኑንና እናቱን ይዘ ወደ እስራኤል ምድር ሄድ፣ የህፃኑን ነፍስ ይፈልጉ የነበሩ ሁሉ ሞተዋልና አለው። ዮሴፍ ማርያም ሕፃኑና ሰሎሜ በታላቅ ደስታና ምስጋና ወደ ትውልድ አገራቸው መመለስ ጀመሩም። የሦስት ዓመት ከስድስት ወር የስደት ጉዞ አከተመ። ወደ እስራኤል ሲመለሱም አርኬሎዎስ የሚባል የሄሮድስ ልጅ በይሁዳ ላይ እየነገሰ መሆኑን ዮሴፍ ሰማ። ይህ ማለት አሁንም አደጋ አለ ማለት ነው። ዮሴፍም በድጋሚ የእግዚአብሔርን መመሪያ ተከተለ። ወደ ገሊላ ክፍለ አገር ሄዶ በድንግል ማርያም የትውልድ ከተማ በሆነችው በናዝሬት መኖር ጀመረ። ስለዚህም ነው በነቢያት የተነገረው ትንቢት የተፈጸመው፣ እርሱም የናዝሬት ሰው ይባላል። የማቴዎስ ወንጌል ምዕራፍ 2 ከቁጥር 23። ሕፃኑ ኢየሱስም በዚያ በናዝሬት ከተማ በእናቱና በጠባቂ አባቱ አጠገብ በሰላም አደገ። የእመቤታችን የስደት ታሪክ ከየትኛውም ታሪክ በላይ የፍቅር የጽናትና የትዕግስት ታሪክ ነው። ድንግል ማርያም ልጇን ከክፎች ለመጠበቅ መከራን በፈቃደኝነት ተቀበለች። ጌታችን ኢየሱስ ክርስቶስም የሰው ልጅን የኃጢአት ስደት ለመካስ በገዛ ፈቃዱ የስደተኛነት መከራን ተሸከመ። ዛሬም እኛ በሕይወታችን ውስጥ መከራና ፈተና ሲገጥመን የተሰደደችውን እመቤታችንንና የተሰደደውን ጌታችንን እናስታውሳለን። ይህ ሁሉ መከራ ለዘላለማዊ ክብርና ድል የሚከፈል ዋጋ መሆኑን እናውቃለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰባቱ አጽዋማት አንዱ ባይሆንም ከትሩፋት አጽዋማት ተርታ የሚቆጠር አንድ ታላቅ የጾም ጊዜ አላት። ይህም ጾመ ጽጌ ነው። ይህ ጾም ውብ ሆነው የሀገራችን የመጸወራት የሚከበር ሲሆን በእምነቱና በባህሉ ውስጥ ትልቅ ምስጢርና ትርጉም አለው። ዘመነ ጽጌ የሚባለው ጊዜ የሚጀምረው ከመስከረም 26 ቀን ጀምሮ እስከ ህዳር 5 ቀን ድረስ ባሉት 40 ቀናት ነው። ይህ ወቅት በኢትዮጵያ የአበባና የፍሬ መብሰያ ጊዜ በመሆኑ በምድር ላይ ያለው የልምላሜና የውበት መገለጫ በዓይን የሚታይ ነው። ጽጌ የሚለው ቃል ከግዕዙ ጸገየ ማለትም አበበ፣ አፈራ፣ በውበት ተንቆጠቆጠ ከሚለው የተገኘ ነው። ይህ ዘመን እመቤታችን ቅድስት ድንግል ማርያም የማጠወልግ አበባ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የሕይወት ፍሬ ተብለው የሚመሰሉበትና የሚወደሱበት ወቅት ነው። ሊቃውንቱ በዚህ ውብ ጊዜ የእግዚአብሔርን የፍጥረት ውበት ከድኅነት ምስጢር ጋር ያዛምዱታል። ጾመ ጽጌ የሚጾመው በዚህ በዘመነ ጽጌ ውስጥ ነው። የዚህ ጾም ዋና መንፈሳዊ ዓላማ የእመቤታችን የቅድስት ድንግል ማርያምን ስደት ማሰብና መዘከር ነው። ጾመ ጽጌ የሚዘከረው ንጉሥ ሄሮድስ ጌታችንን ለመግደል በፈለገ ጊዜ ሕፃኑ ኢየሱስ ክርስቶስና እናቱ ቅድስት ድንግል ማርያም ከአረጋዊው ዮሴፍና ከሰሎሜ ጋር ወደ ግብጽ ምድር የተሰደዱበትን የመከራና የስደት ጊዜ በማሰብ ነው። በታሪክ የእመቤታችን የስደት ወቅት በግንቦት ወር ቢሆንም ሊቃውንተ ቤተክርስቲያን የመጸው ወራት የአበባና የፍሬ ወቅት ስለሆነ እመቤታችንን በአበባ ጌታችንን በፍሬ እየመሰሉ ለማመስገንና የስደቷን መከራ በጾም ለማሰብ እንዲቻል በዘመነ ጽጌ እንዲከበር አድርገዋል። ጾመ ጽጌ ከሰባቱ አብይ አጽዋማት አንዱ ሳይሆን የትሩፋት ጾም ነው። የትሩፋት ጾም ማለት በቤተ ክርስቲያን ስርዓት የተደነገገ ቢሆንም ምእመኑ ሁሉ ሊጾመው ግዴታ ያልተጣለበት በፈቃዱና በሙሉ ልቡ የሚፈጽመው መንፈሳዊ ተግባር ነው። በዚህም ምክንያት የሚጾሙት በማይጾሙት ሊፈርዱ አይገባም። ይህ ደግሞ የቤተ ክርስቲያኒቱን የጸጋ ስርዓት ያሳያል። በዘመነ ጽጌ ወቅት በተለይም በየሳምንቱ እሁድ ሌሊት ልዩ የሆነ የአምልኮ ሥርዓት ይከናወናል። በማሐሌት ጽጌ ከቅዳሜ ማታ ጀምሮ እስከ እሁድ ንጋት ድረስ የሚቆይ ታላቅ ዝማሬ ነው። በዚህ ማህሌት ወቅት ታላላቆቹ ሊቃውንት አባ ጽጌ ድንግል፣ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫና አባ አርከስሉስ የደረሱት ድርሰቶች ከቅዱስ ያሬድ ዜማ ጋር በማዋሃድ ይዘመራሉ። የማኅሌተ ጽጌና የሰቆቃው ድንግል ዝማሬዎች የእመቤታችንን በስደት ያሳለፈችውን መከራ ሐዘንና ለቅሶ በግልጽ የሚያስታውሱ ናቸው። በወርሃ ጽጌ እሁድ የሚቀደሰው ቅዳሴ ማርያም ነው። ይህ ቅዳሴ በአባ ሕርያቆስ የተደረሰ ሲሆን ነገረ ማርያምን ምስጢረ ሥላሴንና ምስጢረ ሥጋዌን በስፋት ይተነትናል። በገጠርም ሆነ በከተማ ምእመናን በአንድ ቦታ ተሰባስበው በእመቤታችን ስም የሚዘክሩበት ልማድ አለ። በዚህ ጊዜ ድሆች፣ እንግዶችና ችግረኞች ተጠርተው እንዲመገቡና እንዲጠጡ ይደረጋል። ይህም እመቤታችን ወደ ኢትዮጵያ በመጣች ጊዜ ኢትዮጵያውያን ያደረጉላትን መስተንግዶ የማሰብና የመዘከር ትውፊት ነው። ጾመ ጽጌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥልቅ መንፈሳዊነት ሰፊ የዜማ የቅኔ ዕውቀትና የእመቤታችንን ፍቅርና የትዕግሥት አምላክ የሆነውን የክርስቶስን ትሕትና የምናሰላስልበት ልዩ ወቅት ነው። ይህ ጾም ምድር በአበባ የምታጌጥበትን የመጸው ውበት በመንፈሳዊ ይዘት በመቀመር ምዕመናን ከሄሮድስ ሰይፍ የሸሸችውን የሕይወት አበባና ፍሬ በማሰብ ዓይን ክፉ ከማየት ጆሮ ክፉ ከመስማት አንደበት ክፉ ከመናገር ተከልክለው በጾምና በጸሎት በዝማሬና በምጽዋት ወደ ፈጣሪያቸው የሚቀርቡበት ነው። የጽጌ ጾም አበቦች ለክረምቱ መጨረሻ የብርሃንና የሰላም ምልክት እንደሆኑ ሁሉ ለክርስቲያኑ ሁሉ ከጊዜያዊው ዓለም ተላቆ የመጨረሻውን የዘላለም ሕይወት ፍሬ የሚያስታውስ መንፈሳዊ ጉዞ ነው። የእመቤታችን የቅድስት ድንግል ማርያም እረዴት በረከት